ሰላም ሰላም ውድ ተመልካቾች፣ እንደናችሁ ሰላማችሁ ብዝት ይበልበል በያላችሁበት። ዛሬ ደግሞ ጥናት ላይ ነን። ያው የምናጠናው ፈተናም ስለሆነ አንዳንዴ የምልክት ቋንቋ ብናጠናም አንዳንዴ ደግሞ ወደ መጽሐፉ እንገባለን ማለት ነው። ማትስ ዘርግቷል። ባባ ቀደም ብሎ ማትስ ነው እያጠናን ያለ ነው። ናስ እስኪ እንደገና ስራለን እንደገና በምሳሌው መሰረት የሚከተሉትን ምስሉ ይደምሩ የሚል ነገር ነው። እየደመረ ነው። ስንት ደመርክ? ይሄን እስቲ ቁጠርልኝ እንደገና። ቁጠር እንደገና እንደገና፣ ቁጠርልኝ አንድ ሁለት እያልክ ካሳየኝ ካሳየኝ። እሺ፣ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ። እንጻፍ። ጽፋ ጎርስ። እሽ፣ ይህኛው ስንት ነው? ንብጠራው። አንድ ሁለት ሶስት አራት አምስት ስድስት። ስድስት እንጻፍ። እሺ፣ ይህኛው ስንት ነው? አንድ ሁለት፣ ቆይ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። እሱ ቀድሞ ይጽፏል። አስራ አምስት ነው አስራ አምስትን ይጽፎታል ማለት ነው። እሺ እዚህ ጋሳ ሁለቱን በአንድ ስደምራቸው ማለት ነው አራት። እሺ ፕላስ መጣች ይችኛዋ ስምንት እንጻፈት። ስምንት ይህ የተመሳሳይ ነው። ቁጠራ ሶስት

ትንሽ ፈቀቅ እናርገው። ሰልፊ ስለሆነ የምቀርጸው በጣም ይቅርታ። ያው እንግዲህ ባለይ ነገር ነው። እሺ ስምንት እንጻፍ መስልኝ። ፊደሎችን በጽሁፍ እንዳውቃቸው ስለምፈልግ ነው የማጽፈው ማለት ነው። አለበለዚያ እንደተማርም አይቆጠርም ማለት ነው። ፊደሎችን ካላወቅ መጻፍ አይችልም። በቃል ብቻ ማወቅ ምንም ቫሊዩ የለውም። እሺ ስድስት ስምንት እንጽፋት ስድስት፣ እነዚህሳ እግዚአብሔር ይመስገን ከልክ በላይ አሪፍ እየሰራልኝ ነው ያለው እኔ ኖርማል ከኖርማሎች እኩል ይሰራል አሁን። የእኔ መድኃኔ ዓለም የተመሰገነ ይሁን ስንት ሆነና አባትዬ አስራ አራት ጽፋሻዋለ፣ ጀግና አስራ አራት ጽፎታል። አስራ አራት ነው። እነዚህ እንኳን ቀላል ናቸው። ቀላል ቀላሎቹ ያን ያክል አይከብዱትም፣ ይቆጥራቸዋል በደንብ አድርጎ። ማትስ ነው፣ ሲደመር፣ ሲከፈል ምናምን ነው አሁን እየሰራን ያለ ነው። ያንሳል ይበልጣል የሚለው ውስጥ ገብቷል። አሁን ጎበዜ ነው ልጅ። ያንሳለሁ ይህም ያንሳል፣ ሶስት ያንሳል ከአራት ይህም እኩል ነው፣ እኩል ነው እዚህ ኳ ልክ እኩል እኩል ይሆናል። ይሄ ማለት ነው አባትዬ። አሁን ተሳስተሃል። ይሄ ስንት ነው? ይሄ ስንት ነው? አንድ ሁለት ሶስት ነው አይደለ? ተወው። ማለት ዝም ብለጠብ አንድ ሁለት ሶስት። ማንም አያንስም ማንም አይበልጥም። ስለዚህ እኩል ይሆናል። እቺ እኩል ያንሳል፣ እና ይበልጣል፣ እና ያውቀዋል። እኩል ይሆናል ግን ያቀው አይገርምም። ይሄው እኩል ይሆናል ማለት ይሄ ነው። እንደሱ እንደስቲ። እሺ፣ እነዚህ ቃሪዎቹ ጋር እንዲያለ ነው የምናመሸው፣ ተመልካቾች። እንግዲህ እስኪ ከሌላው ስራ ይልቅ ብዬ ልጅ ጋር የሆነ ነገር እየሰራሁት እንትን ብል ይሻላል። አንደኛ መማር የሚችል ሰው ይማርበታል ብዬ ስላሰብኩ ነው። ሁለተኛ ለየት ያለች ነገር ናት። የምልክት ቋንቋ ስለሆነችም ትምህርት ትወስዱበታላችሁ በታላችሁ ብዬ ተስፋ አረጋለሁ። እሺ በቃ አይደለም አሁን ተሳሳክ አሽብ እየተሳሳክ ነው፣ እየተሳሳክ ነው። አይደለም መካከል ይገኛል አለች። በሶስት እና በአምስት መካከል የሚገኝ አንድ ሁለት ሶስት ነው። ሶስት አምስት አምስት ብለህ አንድ ሁለት ሶስት አራት ብለህ ነው ወደ አምስት የምትሄዱት። ስለዚህ አራት ነው የሚገኝ እዚህ ላይ ነው። አራት የስምንት ቀዳሚ ቆይ ነው አንድ አንድ ሁለት ሶስት አራት አምስት ስድስት ሰባት ምን ሆኖ ነው ጸጥ አለብኝ? እሺ፣ በአስራ ሁለት እና በአስራ አራት መካከል ይገኛል አለ ና አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሶስት አስራ ሶስት አስራ ሶስት አስራ ሶስት እንዲህ ያን ነው የምናመሸው ተመልካቾቼ ሰላም ሁኑልኝ ሼር ላይክ ሰብስክራይብ አድርጉኝ ብዙውን ጊዜ እስኪ የምልክት ቋንቋ እንማማር ብዬ ነው እንትን የምለው አሁን ደግሞ ተሻሽሎ በቤተክርስቲያን መጥቶልናል እሑድ እስኪ ከእሺ ካሉኝ ቀርጭ እልክላችኋለሁ። እሺ ብለውኛል የምንመማረውን እዛ ቤተ ክርስቲያን ወላጅ ለብቻ ተማሪ ለብቻ ስለሆነ እንግዲህ እንደ መድሀኔ ያለም ፈቃድ እልክላችኋለሁ ብዬ አስባለሁኝ። ሰላም ሁኑልኝ። ሼር ላይክ ሰብስክራይብ ማድረጋችሁን አዘንጉ። በእናታችሁ አበርቱኝ፣ ያሳድጉኝ። እንደምታዩኝ ነኝ፣ ገና ሁሉም ነገር አልተስተካከለልኝም። ከተስተካከለ ሌላ ትልቅ ፊልም አለ የሚጀምርበት እንደዚሁ ምክንያት ነገር የሳናቸውን እስኪ ትምህርት ቤት ሄጄ አዲስ አዲስ ነገር አለ እሱን እሱን እለቅላችኋለሁ የትምህርት ቤት መስራችም ጽፋው የተቀመጠ መጽሐፍ አለ ልሸጥላ ብሎ እስኪ እሱን ሰሞኑን እንትን እለዋለሁ ብዬ አስባለሁኝ እግዚአብሔር ያውቃል ለማንኛውም ሰላም ሆኖልኝ።